ጥሪ ከምርጥና ቆራጥ ኢትዮጵያ ጀግኖች የወያኔ አጋዚ ገዳይ ሀይል በእናት ሀገራችን ላይ ኢትዮጵያን በተለይ አማራውን ጨርሶ ለማጥፋት ይኸው በይፋ አወጀች፣ የሶሻል ሚዲያዎችን ማገደች። እኛስ የምርጥና ቆራጥ ኢትዮጵያ ጀግኖች አጥፋውን ለመመለስ እናት ኢትዮጵያና ደጉን ህዝብ ነፃ ለማውጣት ከጠላት ጋር ጉሮሮ ለጉሮሮ ለመተናነቅ አለም አቀፋዊ የጥሪ አዋጅ ጠርቷል አውጇል። በዓለም አቀፍ ዙሪያ የምንገኝ ምርጥ ኢትዮጵያን ለዚህ የተቀደሰ ተግባር እጅ ለጅ በመያዝ ጠላትን ሊያስደንብር የሚችል ተግባራዊ የሆነ ታሪካዊ ስራ እንስራ። የወያኔን አጋዚ የገዳይ ሀይል ለማንቀጥቀጥ ለማንበርከክ ማንኛውን ኢትዮጵያዊ በያለበት ቆራጥ አቋም በመውሰድ የወያኔን አጋዚ አቅም ማዳከም ማቀጨት ግዴታ መሆኑን በመገንዘብ ማንኛውን ነገር ከመግዛት መገልገል መቆጠብ አለብን። ኢትዮጵያ የወገን እየተገደለ የወያኔ አጋዚ የሸቀጣሸቀጥ ማራገፊያ አንሆንም በማለት የመረረና ፍጹም የሆነ አቋም እንውሰድ። የሰማይም ሆነ የምድር ተሽከርካሪዎች በወያኔ አጋዚ ቁጥጥር ስር ባሉበት በሙሉ መጠቀም የለብንም። በሁሉም መንገድ ከንፈር ነከስ፣ ግንባርን ኮስኮሶ በማድረግ በያለንበት ፍልሚያን በማቀጣጠል የነጻነቱን የድል ቀን እናቅርበው። ይህን የመሰለ ምርጥና ተግባራዊ ፍልሚያ በማድረግ ምንም የምርጥና ቆራጥ የኢትዮጵያ ጀግኖች ነኝ በማለት አርማውን እንቀባበለው። ሞት ለኢትዮጵያ ጠላቶች! በምርጥና ቆራጥ ጀግኖች ኢትዮጵያ ነጻ ትወጣለች። ድል ለነጻነቱ ለሚፋለም የኢትዮጵያ ሕዝብ! ኢትዮጵያ ለዘላለም ትኑር! እናሸንፋለን።